ማኅበራዊ ቀውስን በማከም ትውልድን እንታደግ በሚል መሪ ቃል ከባለድርሻ አካላት ጋር ውይይት ተካሄደ። የሰንበት ትምህርት ቤቶች አንድነት ጠቅላላ ጉባኤ በይፋ ተከፈተ። የክርስቲያኖች ግድያ እንዲቆም የጀጁ ወረዳ ቤተ ክህነት ጠየቀ። በዩናይትድ ኪንግደም የሚገኝ መንፈሳዊ ማኅበር ለሜቄዶንያ የገንዘብ ድጋፍ አደረገ። የኮፕቲክ ኦርቶዶክስ ቤተክርስቲያን የቅዱስ ሲኖዶስ ዋና ጸሐፊ መረጠ። የጎፋ መካነ ሕይወት ሰንበት ትምህርት ቤት ለመቄዶኒያ የገንዘብ ድጋፍ አደረገ። ስዊዘርላንድ የምትገኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመቄዶኒያ ለሚገኙ አረጋውያንና የአእምሮ ሕሙማን ለእያንዳንዳቸው አንዳንድ ሺህ ብር በመስጠት ድጋፍ አደረገ። የሰው ቋንቋው ሰው መሆኑ ነው። ብፁዕ አቡነ ማርቆስ እነዚህን እና ሌሎች ዝርዝር ዜናዎችን ይዘን እንቀርባለን። አብራችሁን ቆዩ። ከሶስት ማገገሚያ ተቋም ለማቋቋም ማህበራዊ ቀውስን በማከም ትውልድን እንታደግ በሚል መሪ ቃል ከባለ ድርሻ አካላት ጋር የውይይት መድረክ ተካሄደ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤቶች ማደረጃ መምሪያ ማህበረ ቅዱሳን ማህበራዊ ቀውስን በማከም ትውልድን እንታደግ በሚል መሪ ቃል የምክክር አገልግሎት ለማጠናከርና ሱስ ማገገም ተቋም ለማቋቋም ከባለ ድርሻ አካላት ጋር የተዘጋጀው ጉባኤ በማህበረ ቅዱሳን ዋና ማዕከል ሶስተኛ ወለል ላይ ተካሂዷል። በመርሃ ግብሩ ለውይይት መነሻ ሀሳብ በዲያቆን ኃይለ ገብርኤል የሱስ ተጋላጭነትና የመፍትሄ ሀሳቦች ከኦርቶዶክሳዊ አስተምሮ አን በሚል የቀረበ ሲሆን እየታዩ ያሉ ዘርፈ ብዙ ቀውሶች ተብሎ በጥናቱ ላይ የጤና ቀውስ፣ የአካባቢ ቀውስ፣ የኢፍታዊ ቀውስ፣ የመንፈሳዊ ቀውስ ተብሎ መለየቱን ገልጸዋል። በሱስና ከሱስ ጋር በተገናኘ ምክንያት በሚፈጠር ማህበራዊ ቀውስ በዓለም አቀፍ ደረጃ ከ4.25 እስከ 4.65 ትሪሊዮን ዶላር ለጤና ተቋማት፣ ለማህበራዊ ድጋፎች፣ ለሌሎች ምክንያቶች ወጪ እንደሚደረግ ሌላው በጥናት የተዳሰሰ ሲሆን ሱስ የንጥረ ነገር፣ የባህሪ፣ የጠባይ ሱስ በመባል እንደሚጠራ ተገልጿል። በጥናቱ ላይ የተዳሰሰው 1.5 ቢሊዮን ሕዝብ በንጥረ ነገር ሱስ የተያያዘ ሲሆን ከ500 እስከ 800 ሚሊዮን በባህሪ ሱስ እንደተያዘ ዓለም አቀፍ መረጃዎች እንደሚያሳዩ ተጠቁመዋል። በአሁኑ ወቅት በኢትዮጵያ ውስጥም አንድ ሶስተኛ ባህሪ በኢንተርኔት ውስጥ ጠቂ መሆኑን የዚህ ዘመን ፈተና ሲሆን በቤተ ክርስቲያን ላይም የሚያመጣው ተጽዕኖ አስመልክቶ ስርዓተ ቤተ ክርስቲያን አለመታዘዝ፣ ደስታና ሰላም ማውጣት፣ በክህነት አገልግሎት ላይ ያሉ ካህናት ላይ ከፍተኛ ጫና የሚፈጥር ሲሆን እዚህም የተሰጡት የመፍትያ የምክክር ተቋማት ማቋቋም፣ ድጋፍ ማድረግ፣ ወደ ቤተ ክርስቲያን ሊቀርቡ ማድረግ፣ ማገገሚያ ተቋማትን ማቋቋም የተጠቀሱት ናቸው። የምክክር ተቋማት መመስረት ላይ ሊታሰቡና ሊካተቱ ስለሚገባቸው ባለድርሻ አካላት ካህናት፣ እና መምህራነ ወንጌል፣ የስነ ልቦና ባለሙያዎች፣ የኢኮኖሚ ባለሙያ፣ የጤና ባለሙያ፣ የህግ ባለሙያ፣ ሶሲዮሎጂ ባለሙያ ዋናነት ታሳቢ መደረግ ያለባቸው መሆኑን በመጥቀስ በማገገሚያ ተቋም የሚመሰረትበት ቦታ አስመልክቶ በገዳማት የሱስ ማገገሚያ መቋቋሚያ ከገዳማት ባህል

ቀርበዋል። በ2030 ከስድስት ሰዎች አምስቱ በሶስት ምክንያት ሕይወታቸውን ያጣሉ ተብሎ እንደሚታሰብ የጥናቱ ማጠቃለያ ላይ ቀርበዋል። ከጥናታዊ ጽሁፉ በኋላ በመነሻ ሀሳብ ላይ ለውይይት ክፍት ተደርጎ በተሳታፊዎች እቅዱን የሚያዳብሩ ሀሳቦች የቀረቡ ሲሆን እስተ መጨረሻም የማገገሚያ ተቋሙን እውን ለማድረግ እንዲያግዝ አምስት የኮሚቴ አባላት በመምረጥ መርሃግብ በጸሎት ፍጻሜ አግኝተዋል። አስራ አራተኛው ዓለም አቀፍ የሰንበት ትምህርቶች አንድነት ጠቅላላ ጉባኤና የሰንበት ትምህርቶች ቀን በይፋ የተከፈተ ሲሆን በመርሃ ግብሩን ብፁዕ አቡነ ሳይሮስ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋ የሸገር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ማርቆስ ሊቀ ጳጳስ የስብከተ ወንጌል እና ሐዋርያ ተልእኮ መምሪያ የበላይ ኃላፊ ብፁዕ አቡነ ጢሞቲዎስ የዳውሮ እና ኮንታ ሀገረ ስብከት ሊቀ ጳጳስ የየመምሪያ ኃላፊዎች በጉባኤው ላይ ለመሳተፍ የተገኙ የሰንበት ትምህርቶች ተወካዮች ተገኝተዋል። በዚህ መርሃ ግብር ላይ ከ34 በላይ አህጉረ ስብከት ሰንበት ትምህርቶች ተወካዮች የላኩ ሲሆን በብፁዕ አቡነ ማርቆስ ትምህርተ ወንጌል ተሰጥቷል ከቅዱስ የዮሐንስ ወንጌል ምዕራፍ 14 ከቁጥር 26 መነሻ በማድረግ ያስተማሩ ብፁዕነታቸው ዛሬ ያለንበት ሁኔታ መጽናት መረጋጋት ያቃተን ሆነናል በማለት ሲገለጥ የመንፈስ ቅዱስ መውረድን የቤተ ክርስቲያን ልደት ነው በማለት የገለጡ ሲሆን አሁን ለቤተ ክርስቲያን የሚያስፈልገው ነገር ሲያወሱም የሚያስፈልገን በሃይማኖት የጸና እንጂ በማህበር የተደራጀ አለመሆኑን፣ ይህ መደራጀት ለስራ እንጂ ሃይማኖታችንስ አንዲት ብቻ መሆኗን አሳስበዋል። በማጠቃለያቸው ምንም ይሁን አባት አትሳደቡ ያሉት ብፁዕነታቸው አባት አባ ከበርን ቁጥር ቤተክርስቲያንን ነው የምናከብረው በማለት አባታዊ መልእክታቸውን አስተላልፈዋል። በብፁዕ አቡነ ቀለሜንጦስ የሰሜን ሸዋ ሀገረ ስብከት የሰንበት ትምህርት ቤት ማደረጃ መምሪያ ኃላፊ ሊቀጳጳስ የተዘጋጀው የእንኳን ደህና መጣችሁ መልእክት የተነበበ ሲሆን በመጋቢ አዲስ ከስ የተጸጋ የወልደ ትንሣኤ ሰንበት ትምህርት ቤቶች ማደረጃ መምሪያ ኃላፊ በጀትን ዓመቱ የስራና የሂሳብ ክንውን ቀርበዋል። በመጨረሻ ብፁዕ አቡነ ሳዊሮስ ሊቀጳጳስ የእንኳን ደህና መጣችሁና የአባታዊ ቡራኬ በመስጠት መጀመሩን አፍስረው የሰንበት ትምህርት ቤት እንቅስቃሴ ትኩረት ተሰጥቶት እንደሚሰራበትና እስከ አሁንም በሚገባው ትኩረት ባለማድረጋችን ዋጋ አስከፍሎናል ብለዋል። በዩናይትድ ኪንግደም የሚገኙ ምዕመናን በአካባቢው የቤተ ክርስቲያን አንድነትና መዋቅር በከፍተኛ ደረጃ ለአደጋ መጋረጡን ለቅዱስ ሲኖዶስ የጻፉት ደብዳቤ ገለጹ። ወቅታዊ ቤተ ክርስቲያን ጉዳይ መነሻ በማድረግ ለቅዱስ ሲኖዲስ የቀረበው ጥሪ በሚል ግንቦት 30 ቀን 2017 በተጻፈ ደብዳቤ በዩናይትድ ኪንግደም የሚገኙ ምዕመናን የቤተ ክርስቲያን አንድነት አደጋ ውስጥ መግባቱን ነው የገለጹት። የዩናይትድ ኪንግደም ምዕመናን በቤተ ክርስቲያን ውስጥ በሚኖረው የአገልግሎት ተሳትፎ አማካይነት አላስፈላጊ ጉዳዮች ላይ ቤተክርስቲያን በማምጣት የምዕመናኑን አንድነት ከማጠናከር መለያየት በማድረግ ምዕመናኑን በሀገራዊ ጉዳዮች ላይ ልዩነት ቢኖረም በቤተክርስቲያን ውስጥ ልዩነቶችን በማንፀባረቅ ምዕመናኑን በዘር በፖለቲካ እና በተለያዩ አስተሳሰብ እንዲለያዩ ተደርጓል ብለዋል። በማንቸስተር፣ በሼፊልድ፣ በሌድስ፣ በለንደን፣ በቅርቡ ጊዜ ደግሞ በስቶክ ኦን ትሬንት ከተማ በመለያየት የተለያዩ መንፈሳዊ ማህበራትና ደብራትን ሲያቋቁሙ ታይቷል ያሉት ምዕመናኑ ሀገረ ስብከቱ በስያሜ ደረጃ ከ ካልሆነ በቀር በተግባር ሙሉ በሙሉ አለመኖሩን እና ለዚህም ከፍተኛ ተጽዕኖ የፈጠረው በቅዱስ ሲኖዶስ ተሰይመው በዩናይትድ ኪንግደም እና አይርላንድ ሀገረ ስብከት በሚል የበላይ ጠባቂ ሊቀጳጳስ ተመድበው የነበረ ቢሆንም በሀገረ ስብከታቸው የተመደቡት ሊቀጳጳስ በተመደቡበት መንበረ በጵጵስናቸው አለመኖርና እና የምዕመናንን ድምጽ የሚያዳምጡ አባት አለመኖሩ ግልጽ ማሳያ ነው ተብሏል። ምዕመናኑ በሚኖርበት ከተማና በሚገለገልበት ደብር ላይ ሰላሙን ያደፈርስ ወይም ምዕመናንን ወደ መለያየት የሚያደርሱ ጉዳዮች ምዕመናኑ በመሰጠት በሕብረት ችግሩን በመጋፈጥ የችግር ፈጣሪዎችን ለይቶ በማውጣት የራሱን ሊያስጠብቅ ይገባል ነው ያሉት ምዕመናኑ ምመናኑ በተጨማሪም የቤተ ክርስቲያን ልዩነት በእጅጉ ገዝፎ በሚታይበት ሀገረ ስብከታችን ውስጥ እንደ መገኘታችን የሀገረ ስብከታችን አለመጠናከር ሀገረ ስብከታችንን በአገልግሎት ህልው ባለመሆኑ እንደ ስያሜው ተገቢውን ተግባራት ባለማከናወኑ በኃላፊነት ላይ የተሰየሙት ግለሰቦች የቤተ ክርስቲያንን ጥቅም ከማስቀደም ይልቅ የግለሰባዊና የስልጣን ጥማታቸውን ብቻ ለመጠቀም ፍላጎት በማሳየታቸው በመላው ዩኬ ለሚገኙ ምዕመናን መለያየት፣ ግድ የለሽ መሆን የቤተክርስቲያናችንን ችግር ወደ ባሰ አዘቅት ውስጥ እየጨመረ መሆኑ ለማወቅ አዳግትም ነው ያሉ የምዕመናን ህብረቱ ለቅዱስ ሲኖዶስ፣ አንደኛ፣ እንደቀደሙት አባቶቻችን ለቤተክርስቲያን እና ለመንጋዎቹ ስትሉ ከቤተክርስቲያን እና ከመንጋው የሚበልጥ ምንም ስለሌለ ጉዳይን በጥልቀት መክራችሁ በሀገረ ስብከታችን መንጋውን የሚጠብቅ እና የሚባርክ በጸሎት የሚያስቡን አባት በመንበረ ጵጵስናቸው እንዲቀመጡልን በልጅነት መንፈስ እንማጸናለን። ሁለተኛ በየደብራቱ በየከተማው የተፈጠረው ልዩነት ተወግዶ ቤተክርስቲያንን ወደ አንድነት ሊያመጣ የሚችል ጥንቃቄ የተሞላበት የሀገረ ስብከት አስተዳደር ደካማ እንቅስቃሴዎች እና ብልሹ አሰራሩን መፍትሄ በመስጠት ውሳኔ እንደተወሰኑ አደራ እንላለን። ሶስተኛ በቅርብ ጊዜያት በብፁዕ አቡነ ያዕቆብ ሰብሳቢነት በዩኬና ና አይርላንድ የሚገኙ አገልጋይ ካህናት፣ ዲያቆናት በመጥራት በተደረገው የሀገረ ስብከታችን ብልሹ አሰራር በተመለከተ በተደረገ ውይይት ላይ ሰፍ ሰፊ ማብራሪያና ጥናት የተካሄደ ሀገረ ስብከቱን በጥሩ አስተዳደር ለመተካትና ና በሀገሪቱ ያለችው የቤተክርስቲያን አስተዳዳሪ ክንዋኔዎች በሕገ ቤተ ክርስቲያን ለማስቀጠልና ምዕመናኑንም ከልዩነት ከመከፋፈል ለመታደግ በተያያዘው የስራ ክዋኔ በተመለከተ የጥናት አድራጊ ኮሚቴ የተከተለውን ተልእኮ እንዲያስፈጽም የሀገር ስብከታችን አስተዳደራዊ ክፍተት በማደስ ወደ አንድነት መንፈሳዊ ጉዟችን እንድንቀጥልና ስርዓተ አምልኳችንን በአግባቡ ለመፈጸም ያስችለን ዘንድ የቋሚ ሲኖዶስ ውሳኔ እና እርዳታ እንድናገኝ በማለት ጥያቄ አቅርበዋል። የጃጁ ወረዳ ቤተ ክህነት በንጹሃን እና አማንያን በሆኑ ክርስቲያኖች ላይ የሚፈጸመው ግድያ እንዲቆም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያን ለአርሲ ሀገረ ስብከት ጽሕፈት ቤት በላኮ ደብዳቤ ጠይቋል በዚህም የወረዳ ቤተ ክህነት ስር በሚገኙ በአንጎዶቻ ቅዱስ ባለ ወልድ ቤተ ክርስቲያን ውስጥ ግንቦት ስ 2017 ዓ ም በወይዘሮ ሰኒያ ጠጅነ እንዲሁም ደግሞ ግንቦት 272017 ዓ ም ከጠዋቱ 12 ሰዓት ላይ የቤተ ክርስቲያኑ አስተዳዳሪ ቄስ ተስፋዬ አለሙን ከሀገር ሽማግሌ ውስጥ አቶ ክፍሌ ገብረ ክርስቶስንና አቶ ጋሻው ስዩምን ማንነታቸው ባልታወቀ ኃይሎች መገደላል ላቸውን በላከው ደብዳቤ አስታውቀዋል። በተጨማሪ አንድ ግለሰብ በጥይት ተመተው በሕክምና ላይ የሚገኙ ሲሆን ቁጥራቸው ያልታወቁ ምዕመናን ታፍነው ወደ ጫካ መወሰዳቸውን አክለው ገልጸዋል። በመሆኑም በሀገረ ስብከቱና የሚመለከታቸው የጸጥታ አካላት ታፍነው የተወሰዱ ምዕመናን ያሉበት ሁኔታ እንዲያሳውቁን ሲል ጠይቀዋል። በተለይም በአካባቢው ለሚገኙ ሌሎች ክርስቲያኖች ጥበቃ እንዲደረግ ሀገረ ስብከቱን የጠየቁ ሲሆን የአካባቢው ሚኒሻ ጭምር ከስፍራው እንደሸሸም ታውቋል። የአካባቢው የጸጥታ ኃይል ለማግኘት ጥረት እያደረግን ያለን ሲሆን በአሁን ሰዓት የክልሉ የጸጥታ ኃይሎች ወደ አካባቢ እየደረሱ ቢሆኑም ምእመናን ቀያቸውን ለቀው እየወጡ እንደሚገኙ የደረሰ መረጃ ያመላክታል ሲል የማኅበረ ቅዱሳን ብሮድካስት አገልግሎት ዘግቧል። በዩናይትድ ኪንግደም የስቶክ ኦን ቅዱስ ሩፋኤል ወአቡነ ጨጌ ዮሀንስ መንፈሳዊ ማህበር ለመቄዶኒያ አረጋ የአእምሮ የአእምሮማ መርጃ የገንዘብ ድጋፍ አደረገ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በዩናይትድ ኪንግደም ስቶክ ኦን ትሬንት ከተማ በቅዱስ ሩፋኤልና ከኢትዮጵያ ውጭ ለመጀመሪያ ጊዜ በጻድቁ አቡነ ጨጌ ዮሀንስ መንፈሳዊ ስም የተቋቋመው መንፈሳዊ ማህበር ለመቄዶኒያ የአረጋና የአእምሮማ ማዕከል የገንዘብ ድጋፍ አድርገዋል። ማህበሩ ከተቋቋመ አጭር ጊዜ ቢሆንም መንፈሳዊ ግዴታውን ለመወጣት ባደረገው ጥረት በአባላቱ ተነሳሽነት በማስተባበር ከስምንት መቶ ዩኬ ፓውንድ ወይም አንድ መቶ 60 ሺህ ብር በላይ በማሰባሰብ ነው ድጋፍ ያደረገው። የሜቄዶኒያ ረዳትና ስራ አስኪያጅ እሌኒ ገብረ ኢየሱስ ለማህበሩ በጻፎት የምስጋና ደብዳቤ ለተደረገው ድጋፍ አመስግኖ በቀጣይ የማህበሩ ድጋፍ እንዳይለይ ይቀዋል። የስቶክ ኦን ትሬንት ቅዱስ ሩፋይል ወይ አቡነ እጨጌ ዮሐንስ መንፈሳዊ ማህበር በዩናይትድ ኪንግደም ከሚገኙ መንፈሳዊ ማህበራት መካከል አንዱ ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዶግማና ቅኖና ለመገልገል በህግ ተመዝግቦ መንፈሳዊ አገልግሎት እየሰጠ የሚገኝ ማህበር ነው። የጎፋ መካነ ህይወት ሰንበት ትምህርት ቤት ለመቄዶኒያ ከአንድ ሚሊዮን ብር በላይ የገንዘብ ድጋፍ አደረገ። በአዲስ አበባ አገረ ስብከት የጎፋ መካነ ህይወት ቅዱስ ገብርኤል ካቴድራል ሰንበት ትምህርት ቤት በርቀት ከሚያስተምራቸው ተማሪዎች ያሰባሰበውን አንድ ሚሊዮን አንድ መቶ ሰባ ሺህ ብር በብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ዕጨጌ ዘመንበረ ተክለ ሃይማኖት ቡራኬ ለመቄዶኒያ መስራች ለክቡር ዶክተር ቢኒያም አስረክበዋል። በኢትዮጵያ ከሚገኙ አገር በቀል ተቋማት መካከል በግንባር ቀደምነት የሚጠቀሰው ሜቄዶኒያ ያረጋን እና የአእምሮ ህሙማን መርጃ ማዕከል ከተቋቋመ ስምንት ዓመታት ባስቆጠረው በሜቄዶኒያ ከ8 ሺህ በላይ በተለያዩ ዕድሜ ክልል ውስጥ የሚገኙ የተለያዩ ተረጆች ይገኙበታል። ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ባስተላለፉት አባታዊ መልእክት መቄዶንያ ለተቸገሩ ሰዎች የሚረዳ ትልቅ ተቋም ነው። መንግስትም የማይችለውን ነው መቄዶንያ የያዘው። ለዚህ ተቋም እርዳታ የሚያደርጉ ሁሉ በእግዚአብሔር ዘንድ ትልቅ ዋጋ ያገኛሉ፣ ሀብታቸውም ይባረክላቸ። እስካሁንም እርዳታ ላደረጉ ሁሉ ምስጋና ይገባቸዋል ብለዋል። ቅዱስነታቸው አያይዘው በሀገራችን በተለያዩ ምክንያቶች ችግረኞች እየተበራከቱ በመሆኑ የጎፋ መካነ ሕይወት ቅዱስ ገብርኤል ካቴድራል ሰንበት ትምህርት ቤት በኩሉ ሙሉ ለመቄዶንያ የምትችሉትን እርዳታ በመርዳታችሁ በረከት ታገኛላችሁ፣ ብዙ ዋጋ ያስገኝላችኋል። ይሄ በጎ ስራችሁ ለሁሉም አርአያ በመሆን እግዚአብሔር ይባርካችሁ በማለት አባታዊ መልዕክታቸውን አስተላልፈዋል። የሰንበት ትምህርት ቤቱ ሰብሳቢ ቀሲስ ዮናስ ኢሳያስ እንደገለጹት የጎፋ መካነ ሕይወት ቅዱስ ገብርኤል ካቴድራል ሰንበት ትምህርት ቤት ከ ተማሪዎች ይገኛሉ። ሰንበት ትምህርት ቤቱ መደበኛ ከሚሰጣቸው አገልግሎቶች አንዱ በርቀት ትምህርት ማስተማር ነው። በርቀት ትምህርት የሚማሩ በተሰማሩበት የስራ ዘርፍ ክርስትናቸውን እንዲገልጹ ማድረግ መሆኑን አስረድተዋል። አያይዞ በቤተ ክርስቲያን ተቋማት በርካታ ወጣቶች ይገኛሉ። ቤተ ክርስቲያን ከመንፈሳዊ ትምህርቷ በተጓዳኝ በማህበራዊ ጉዳይ ተሳታፊ እንዲሆኑ መቅዶንያ አረጋውያን እንዲረዱ እያደረግን ነው። በዚህም መሰረት ሰንበት ትምህርት ቤቱ የርቀት ትምህርት አስተባባሪ ተወካዮች ቅዱስነቱ ጋር መጥተን ለመቄዶኒያ የበኩላችንን አስተዋጽኦ እንድናደርግ አባታዊ በረከቱን ለመቀበል መጥተናል ሲሉ ገልጸዋል። የካቴድራሉ አስተዳዳሪ መላከ ፀሐይ አባ ኃይለ ኢየሱስ ተመስገን እንዳብራሩት ሰንበት ትምህርት ቤቱ ወጣቶች በርካታ ስራዎችን እየሰሩ እንደሚገኙ ገልጸዋል። ሰንበት ትምህርት ቤቱን ባዘጋጀው የርቀት ትምህርት በርካታ ተማሪዎች ከተለያዩ ቦታዎች መጥተው ይማራሉ። ዶክተር ቢኒያም በሀገራችን ላይ የመንገዱ ወድቀው የሚኖሩ ወገኖቻችንን እያነሱ የጀመሩት ራእይ ተስፋፍቶ አሁን ፍሬ አፍርቷል። እኛም የበኩላችንን ይህን ለምን አናደርግም ብለን ካቴድራሉ ሰንበት ትምህርት ቤቱን በማስተባበር የገንዘብ ድጋፍ ተደርጓል። ቅዱስነቱ ለዶክተር ቢንያም እንዲሰጡልን ነው የመጣ ነው ብለል አረጋውያን እና የአእምሮ ህሙማን ከጎዳና በመሰብሰብ ሰው ለመርዳት ሰው ብቻ መሆን በቂ ነው የሚል መርህ አንግቦ ከተነሳ አመታት ያስቆጠረው ሜቄዶኒያ በዚህም አመታትም በርካታ አረጋውያን እና የአእምሮ ህሙማንን ከጎዳና ህይወት መታደግ ችሏል። የተቋሙ መስራች ክቡር ዶክተር ቢንያም እንደገለጹት ሜቄዶኒያ ምንም ገቢ የለውም። በቀን ከ2 ነጥብ 5 ሚሊዮን ብር በላይ ወጪ የሚያወጣ ማዕከል ነው። በአሁኑ ሰዓት በአርባ ስድስት ከተሞች ላይ ከጎዳና ሰዎች ተነስተው እየተረዱ ይገኛሉ ብለዋል። ዛሬ የአንድ ቤተ ክርስቲያን ሰንበት ትምህርት ቤት አንድ ነጥብ ሁለት ሚሊዮን ብር ድጋፍ ያደረገው ሌሎችም አብያተ ክርስቲያናት ሰንበት ትምህርት ቤቶች ተመሳሳይ ድጋፍ እንዲያደርጉ የሚያነሳሳ ነው። አንዳንድ አብያተ ክርስቲያናት የረዱን አሉ። ሌሎችም ድጋፍ በማድረግ እንዲሳተፉ ቢያደርጉ ድጋፍ የሚያስፈልጋቸው እነዚህ መርዳት ከእግዚአብሔር ዘንድ ዋጋ ስለሚያሰጥ ሁሉም ህብረተሰብ እንዲሳተፍ ቅዱስነቱ መመሪያ ለሁሉም አብያ ቤተክርስቲያን ቢያስተላልፉ ብለዋል።